በዚሁ አጋጣሚ እኔ የምትወዱኝ ባለ ሀብቶች ለመንሱር ደግፉት፣ መንሱሩ ቢደግፉት እኔን ከሚደግፉስ፣ እንዴ። ድምፃዊ አስጌ የተናገረው ንግግር ብዙ ሴቶችን አስከፍተዋል። እሱም በፍቅር ያበደች ሴት ካሳየኝ እኔ የማይሞት ሰው አሳይሃለሁ የሚል ነበር ያስተላለፈው መልእክት። የቤት ስራ አልሰራሽም በሚል ምክንያት በተማሪዎች አስይዛ ሽንቷ እስከሚያመልጣት ድረስ የተገረፈችው ተማሪ ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምናላችሁ ውድ ተመልካቾች ረምላሃል ይለኝ። አብራችን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ድምፀ አሰጌ የተናገረው ንግግር ብዙ ሴቶችን አስቀይሟል። ያስተላለፈው መልእክት ይህን ይል ነበር። በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድን ልጅ ብቃቱን ኳሊፊኬሽን፣ ነው። ብር ቁመናና፣ ደህንነቱ ፕሮቴክሽን። ይሄ ነው ዋና መለኪያዋ። ይሄ ደግሞ ፍቅር አይባልም። እስኪ ሀብታም ሴት አፈቅራለሁ ስትል ይሰማል። የለም፣ አትልፋ። ምክንያቱም የብቃት ወይ ደግሞ የኳሊፊኬሽን ጥያቄ የለባትም። ምናልባት የመውለድ ወይ ደግሞ የልጅ ፍላጎት ብቻ እንጂ። በተቃራኒው ወንድ ደግሞ ምንን ትሁምን መስፈርት የለውም፣ ብቻ በክብሯ ትምጣበት እንጂ ይላል። ከፖስቱ ስር እያየን እንጨምርበታለን ሲልም አክሏል። በጣም ብዙ ሴቶችን አስቀይሟል። ብዙ አፍቃሪ ሄቶችንም አስደብሯል። ምክንያቱም ታዋቂ እንደመሆኑ መጠን ለሚያደርገው ለሚናገረው ንግግር ምንም አይነት ስሜት ቢሰማው መጠንቀቅ ነበረበት። ሁሉንም ሴቶች በአንድ ላይ ወክሎ የጥቅም ናቸው ብሎ ማሰብ አልነበረበትም። አማላይ በሚለውና በሌሎች ሙዚቃዎች የሚታወቀው ቃቂ ተስፋዬ ከሰሞኑ ከአንድ ሚዲያ ጋር ባደረገው ቆይታ መንሱር ሀብታም አይደለም ቲክቶከር ነው ሲል የተናገረው ንግግር መንሱሩን አስከፍቶታል። እስኪ የተናገረውን ንግግር ተከታትለን እንመለስ። እኔ መንሱር ሻ አንድ ፕሮፖዛል ያስቡና በጣም እንደዚህ ባለ ሀብት ነው ምናምን ተብዬ እስኪ እሱ ሰውዬ ብዬ ቁጥሩን ሰጡ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 ቃቂ ይባላሉ። እንደዚህ አይነት ፕሮፖዛል አለኝ፣ እስቲ አንተ የምታውቃቸው ሰዎች ካሉ። ትልቅ ፕሮጀክት ነበር ያስኩት ወረዳ ብሄድ ክፍለ ከተማ ብሄድ የፕሮጀክቱን ይዤ የመጣሁበትን ኢትዮጵያ የሚል ሕሳቤ የያዘ ሁሉ አፋሩ ምንም የተሰበሰበበት የሚል ሕሳቤ እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ። መንሱሬ ይሽከረከርብኛል ላሉ እንዲህ ይልብኛል ምና እኔ ስንት ብር ሊስ ቻንድ ላይ ያደረገኝ ነው ብዬ ቆይስቲ እንትን ብሌ ተማክሬ ምናምን ነገር አለ። በዚሁ አጋጣሚ እኔን የምትወዱኝ ባለ ሀብቶች ለመንሱር ደግፉት፣ መንሱር ቢደግፉት እኔን ከሚደግፉት ተማክሬበት ምናምን ምናምን በቃ ትልቅ ቢሮ፣ ትልቅ ፈንድ ሊያደርግ እንትን ያለን የሚመስለው፣ እንዲህ አይነት ጭዌ፣ እንዲህ አይነት ካራክተር አይቼ አላውቅም። በቃ እኔ እንደ ባላ እኻብትን ነው የተጫወተው እንደሚላቸው የቲክቶክ ላይ ምናምን ምናምን። እኔ እንግዲህ በሀላል ስላገኘሁት እሱስ እና? ከዛ ለካ ቲክቶከር ነው እራሱ እንዴ! እኔ አልቆረጣጥመውም እንዴ! በአጭር ጊዜ ውስጥ አሁን እግዚአብሔር ካለ፣ እንዴ እንዴ ስለ የሆነ በቃ እኔ ግዙፍ ድርጅቶች አሉት እና ይሄ ሰውዬ በቃ አይ፣ ከዛ በቴሌቪዥን አሳዩኝውላ አላቸው። ከፈቱለት አማላ እንዴ ምናምን በቃ ሰውዬ ትልቅ ካምፓኒ አለው። ያግዘኛል ዘጥልል ነው ወጣ አዘ ያግዘኛል አአ ምናምን ተባል ኪዴሻ ሙና ናየው አማላይ ናየው ደንሽበት አሉ አለኝ። ራሱንም እንደ ጩቄ ጩቄ፣ እኔን እንደ ትልቅ ሰው አደረገኝ። እሱንም እንደ ይሄም ራሱ እንደው ትንሽ እንዴት ነው ነገሩ ብዬ ከቢሮ ወጣ። ከሶስት ቀን በኋላ እነግርሃለሁ መልዕክቱ ብራ በደግራ አለኝ። ወይ መንሱሪ ይመችሽ፣ መንሱሪ። መንሱራችን እንግዲህ ሊመቸ ባለበት እውነት እያወረው ስለ በነገራችን ላይ እኔ ጋ ምን መሸፋፍን የለም፣ ያለኝን ያውቀዋል መንሱሮም። ይህ ቪዲዮ ከተላለፈ በኋላ በ24 ሰዓት ውስጥ ቃቂ ይቅርታ ሊጠይቀኝ ይገባል፣ ስሜን አጥፍቷል የሚል በፔጁ ይህንን መልእክት አስተላልፎ ነበር። ለድምፃዊ ቃቂ ተስፋዬ ባሉበት በፍትህ ብሔር ህግ ቁጥር 1772 እና በ1773 መሰረት የተሰጠ የጽሁፍ ማስጠንቀቂያ። ይህን ጽሁፍ ማስጠንቀቂያ ለመጻፍ ያስገደደኝ ምክንያት እኔ ማስጠንቀቂያ ሰጭና እርስዎ ምንም የሚያገናኝን ከውል የሆነ ከህግ የመነጨ ግንኙነት ባይኖረንም፣ አሁን ላይ በትክክል በማላስታውሰው ቀን ከሶስት አመት በፊት ብሬ በመምጣት ድጋፍና እርዳታ ጠይቀኸኝ ፍቃደኛ ያለመሆኔን ግልጬ ከተለያየን ከአመታት በኋላ አይቤክስ ሚዲያ በተሰኘ የዩቲዩብ ቻናል በቀን 1882017 ዓ.ም በቀረበ መንሱር ጀማል ባለ ሀብት አይደለም፣ ቲክቶከር ነው፣ እኔን የምትረዱ ባለ ሀብቶች መንሱሩን እርዱትና መሰል ቃላቶችን በመጠቀም የሀሴት የሀሜትና ስም ማጥፋት አድርሰህብኛል። ይህ ድርጊትህ ሆን ተብሎ እኔ ያለኝን መልካም ስምና ዝናይን እንድነጠቅ፣ ከኔ ጋራ የሚሰሩ የንግድ ሰዎች በእኔ ላይ እምነት እንዳይኖራቸው፣ ሳልቸገር እርዱ በማለት በወንጀልና በፍትሐ ብሔር ለሚያስጠይቅህ የሚችል ተግባር ፈጽመብኛል። ታዲያ ይህ ድርጊትህ ጥፋት መሆኑን በማወቅ ቀደም ሲል በቀረብክበት አይቤክስ ሚዲያ ላይ በቀረበው ለተናገርካቸው የእያንዳንዱ ንግግር ይፋዊ ይቅርታ ይህ ማስታወቂያ በእጅህ ወይም በስምህ በተመዘገቡ ሲም ካርድ በተላለፈ ቴሌግራም ወይም ዋትሳፕ በደረሰ በ24 ሰዓት ውስጥ ይቅርታ እንድጠይቀኝ። ይህ ባይሆን ግን በሀገሪቱ ሕግ መሰረት በፍትሐ ብሔርና በወንጀል ስልጣን ባለው አካል በማቅረብ በሕግ እንደምጠይቀህ እያሳወቅኩኝ ይህንም ማስጠንቀቂያ ሰጥቻለሁ። በአዲስ አበባ በኮልፌ ክፍለ ከተማ ወረዳ 10 ሰላም በር ትምህርት ቤት የሁለተኛ ክፍል ተማሪዋን ለምን የቤት ስራ አልሰራሽም በሚል ምክንያት ይህ በምስሉ ላይ የምትመለከቱትን አይነት ቅጣት የቀጣቻት መምህር ተይዛለች፣ ከትምህርት ቤትም ተባራለች፣ የሚል ወሬ የተሰማ ነበረ። ነገር ግን የብዙ ወላጆች ጥያቄ አስተማሪዋ በህግ መሰረት ትጠይቅ፣ ትከሰስ፣ ለጠፋችው ጥፋት ጥፋቷን ፍርድ ቤት ቀርባ ህጉ የሚፈቅደውን መልኩ ፍርዷን በመቀበል መቀጣት አለባት ነው የሚሉት። ይህ ምስል በእናቶች ፔጅ ላይ ፖስት ከተደረገ ሰዓት ጀምሮ በተለያዩ ሶሻል ሚዲያዎች ላይ የተንቀሳቀሰ ለሚመለከቱ አካል እንዲደርስ ሁሉን ጥረት አድርጎ ነበር። የአዲስ አበባ ትምህርት ቢሮ አስፈላጊውን ሁሉ ትብብር አድርጎ የህዝብ ምላሽ በአስቸኳይ ስለሰጠ እናመሰግናለን። ልጆች የወደፊት ሀገር ተስፋዎች ናቸውና በፍቅርና በእንክብካቤ ልንይዛቸው ልናስተምራቸው ይገባል። አስተያየታችሁን ጻፉልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁሉ ቻው።